በስመ አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ አሜን። በእንተ ልደታም ስለ መጸነሷ ስለ መወለዷም ቤተ መቅደስ ስለ መግባቷም ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በሁለት ወገን ድንግል የሆነች ማለት በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። ከካህናት ወገን የምትሆን ሐና የምትባል ሚስት ያገባም ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበር። ሁለቱም እግዚአብሔርን የሚወዱ እግዚአብሔር የሚወዳቸው ደጋጎች ነበሩ። እግዚአብሔርም በሠራው ሕግ ጸንተው ይኖሩ ነበር። ሚስቱ ግን መክና ትኖር ነበር። ልጅም ስላልነበራቸው አዝነው ተክዘው ይኖሩ ነበር። ዕለት ዕለት ወደ ቤተ እግዚአብሔር እየሄዱ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 እርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽመው አዘኑ። ከሐዘናቸውን ብዛት የተነሣ አንቀላፍቷቸው ተኙ። አናም ተኝታ ሳለች በባሏ በያቄ ምጅ በትር እንደ ተያዘች ያችም በትር አብባ አፍርታ አየች። ሁለተኛም እሱ በአናቀፍ ከፍሬ ሁሉ የሚመስለው የሌለ የሚጣፍጥ መልካም ፍሬ ተይዞ አየም። ከእንቅልፋቸውም በነቁ ጊዜ ደስ አላቸው። በመኝታቸውም ስላዩት ነገር እርስ በርሳቸው ተነጋገሩም፣ እግዚአብሔርን ማመሰገኑት። ከዚህም በኋላ ፈቃደ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። ከዚህም በኋላ ሐና ጸነሰች፣ ጽንሷም ታወቀም። የሰጠህኝን ልጅ ለእግዚአብሔር መባ አድርጌ ሰጣለሁም ብላ ለእግዚአብሔር ተሳለች። ሁልጊዜ በጾም በጸሎት ተወስና በፍጹም ደስታ ለድሆችና ለጦም አደሮች ምጽዋት ስትሰጥ ኖረች። ይህን ሁሉ ስላደረገልኝ ፈንታ ለእግዚአብሔር ምን ወረታ ከፍለዋለሁ ብላ በልብ አሰበች። ለመሥዋዕት የማይሆነውንም ምግብ ሁሉ ለመብላት ትከለከል ነበር። ስግደትንም አብዝታ ነበር። የሰጣትንም ይጠብቅላት ዘንድ ወደ እግዚአብሔር ልመናን አበዛች። ከስድስት ወርም በኋላ የሐና ጽንሷ ታወቀ። የእሷ ዘመዶች የባሏን ዘመዶች በሰሙ ጊዜ ወደ እሷ መጥተው የጽንሰትሽ ዘመን ካለፈ በኋላ ለአንቺ የተደረገ ይህ የምንሰማው ነገር ምንድን ነው? አሏት። መጽነሷን የሚያዩ ዘንድ ማሕፀኗ እንዳሰሱ ዐይኗ የታወረ ከክብር ታናናት ዘመዶች ወገን የአርሳ ባል ልጅ የምትሆን አንዲት ሴት ነበረች። ምንም ምን ሳታውቀ ዓይኗን በዳሰሰች ጊዜ ፈጥና ዳነች። ብፅት ሐና ሐና ሆይ ብፃን ይገባሻል አለቻት። ዓለም ከተፈጠረ ጀምሮ እንዳንቺ በማፀኑ የውራንን አይን የሚያብራ የለምና ዘመዶቿም ሰገዱላት። አና ከአጥቢያ ኮኮብ ፀሐይ እንዲከብር በሳቸው ላይ ከብረች። ዝናዋም በያገር ሁሉ ተሰማም ድውያንን ሁሉ ህሙማንንም ሁሉ እያመጥ ማሕፀኗን እያስዳሰሱ ይፈወሱ ነበር። ፍጥረትም ሁሉ በማኅፀኗ ሳለ ሕሙሙን የፈወሰ በተወለደ ጊዜ እንደ ምን ያለ ይሆን አሉም። የእስራኤልም ልጆች በሰሙ ጊዜ ተሰብስበው ስለዚህ ነገር ምን እንላለን? እነሆ እያቄምናህና የእስራኤልን መንግሥት አጠፉም። ሐና ጸንሳ ሳለች በማኅፀኗ ታድናለች። በእኛ ላይ ልትነግሥ አይደለምና አሉም። ከሳቸውም አንዱ ይህን ያስደንቃችኋልንም ሙሴ እንደ ጻፈው በድንጋይ ወግረን እንገላቸው ዘንድ ኑ አላቸውና ሁሉም ተቃጠሩም። መንፈቀ ሌሊት በሆነ ጊዜ ስሙ ገብርኤል የሚባል መልአክ ከሰማይ ወርዶም በዘመድ የከብራችሁ እያቄምናና ሆይ ተነሱ አላቸው። ሊባኖስ ወደሚባል ተራራም ወሰዳቸው። እኛን ከአውሬ ሰይጣን ወጥመት ታድነንና መፈራትን መወደድን የተመላች ስማ ማርያም የምትባል በዚያ ተወለደች። ወደ ጥንት ነገራችን እንመለስና የጽንሷ ወራት በተፈጸመ ጊዜ በግንቦት አንድ ቀን ከፀሐይ የምታበራ ሴት ልጅ ወለደች። የመልኳም ደምግባት ግባት ከማር ከስኳር ይልቅ ደስ ያሰኛል። የመዓዛዋም ሽታ ከሽቱ ሁሉ ይበልጣል። ዘመዶቿና ጎረቤቶቿን በሰሙ ጊዜ ፈጽሞ ደስ አላቸውና ተሰብስበው ወደ እሷ መጡም። ወደ እሷም መጥተው ልጇን ባዩ ጊዜ ፈጽሞ አደነቁ። እርስ በርሳቸውም እንደዚህ ያለሽ ብላቴና ከቷ የተናናውቅም ተባባሉም። ጸጋ እግዚአብሔር በእርሷ አድሯልና የእግዚአብሔርም ብርሃን በሰውነቷ ሁሉ መልቶአልና ከኢያቄምና ከሚስቱ ካህና ጋር ደስ እያላቸው የእግዚአብሔርን ቸርነት እየተናገሩ ሰባት ቀን ተቀመጡ። ያችን ብላቴና ስሟን ማርያም አልዋት ይኸውም የእግዚአብሔር ስጦታ ማለት ነው። ሰባቱንም ቀን በፈጸሙ ጊዜ በፍቅር ወደ የቤታቸው ገቡም። እያቄምና ሐናም ልጃቸውን ማርያምን ሲያሳድጉና ስለ ልጃቸው ለእሳቸውም ስላደረገላቸው ሁሉም እግዚአብሔርን ፈጽሞ ሲያመሰግኑት ሦስት ዓመት ኖሩም በጾም በጸሎት ተወስነው ለድሆችና ለጾም አደሮች ምጽዋት እየሰጡ በጎ ሥራ መሥራትን አበዙም። ልጃቸውን ማርያምን በንጽሕና ሲያሳድጉ ሦስት ዓመት በተፈጸመ ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ፣ ልጃችንን ለቤተ እግዚአብሔር ብጽዓት አድርገን እንስጥ፣ ልጃችን ቤተ እግዚአብሔርን ልታገለግል እንጂ በዚያ ዓለምኛን ልታገለግል እንዳልተሳልን አስባለችው። ይህን ነገር ከሚስቱ ሐና በሰማ ጊዜ ፈጽሞ ደስ አለው። ለመንገድ የሚሆነውን ስንቅና ለእግዚአብሔር የሚሆነውን መባ ሁሉ አዘጋጀም። ቤተሰቦቻቸውንና ባልንጀሮቻቸውን፣ ዘመዶቻቸውንም ሁሉ ጠሩም። ልጃቸውን ይዘው ሄደው ወደ ቤተ መቅደስ አስገቧት። ካህናት፣ በቤተ መቅደስም ያሉ ሁሉ በሰሙ ጊዜም እነሱን ለመቀበል ወጥተው መንፈሳዊ ሰላምታን ሰጧቸውም። ኢያቄምንና ሚስቱን ሐናን ልጃቸውን ማርያምንም አመስግነዋቸው በአንብሮተ እድ ፈጽመው ባረኳቸው። እግዚአብሔር ሐዘናችሁም በእውነት ተቀብሏችኋል፣ ቸር በምትሆን በዚች ልጅም ደስ አሰኝታችኋል አሏቸው። እመቤታችንንም ለእግዚአብሔር ለእናትነት የተመረጥሽ ንድ ክብርት ሆይ ፍቅር ይገባሻል አሏት። ታቅፈው ይዘው በታኅሣሥ ሦስት ቀን በእግዚአብሔር ፍቅር ወደ ቤተ መቅደስ አስገቧት። ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። የእመቤታችንን ልደቷንና ከዘመዶቿና ከሰውም ሁሉ ይልቅ ፈጽማ እንድትከብር ታውቁ ዘንድ እንነግራችኋለን። የእስራኤል ወገኖች ግን በልቡናቸው ሰይጣን አድሮባቸዋልና ወገናቸውን ሰብስበው የምትረቡት እንደሌለ አታውቁም። ምንም ኢያቄምና ሐና በእኛ በጠላትነት ተነሥተውብናልና ብለው ተማከሩም። እኛም ባሮቻቸው ሁነን እነሱ በእኛ ነግሠው ይኖራሉና ሁላችሁም ታውቁ ዘንድ ሐና በጸነሰች ጊዜ ያደረጋችሁን አይታችኋል። የጦሌቅ ልጅ ሳምርም በኢያሪኮ ባለች በዶይቅ በሞተ ጊዜም ወደ መቃብር ስንወስደው ሐና በጎዳና መካከል መጥታ የአባቷ ወንድም ስለ ሆነ ያንን ፈጽማ ትወደው ነበርና እያለቀሰች የአልጋውን ሸንኰር ያዘች። ያን ጊዜ ተነስቶ የእውነተኛ ፀሐይ እናቱ ሆይ አንድነት ፍቅር ይገባሻል ብሎ ተናገራት። ሁለተኛም ከአንቺ የምትወለደውን ማርያምን መልአክ የእሷን ነገር ሲናገር ሰማይና ምድርን የፈጠረ እናቱን አሲል ሰምቻለሁና፣ አላት። እንስሳትንና ሰውንም የሚታየውንና የማይታየውንም ፈጠረም። አሁንም የእስራኤል ወገኖች ሆይ፣ ለምን ታንቀላፋላችሁ? የፈራሽ በስባሽ ወገን የሚሆኑ የኢያቄምና የሐናንስ ነገር ለምን ችላ ትላላችሁ? ዛሬ በቤተ መቅደስ ሳለች ከሳቸው ስለ ተወለደች የእሷን ነገር ሰምታችኋልና። ሰምተው እርስ በርሳቸው ሌሊት ወደ ቤተ መቅደስ ሄደን እንግደላት፣ በአገር የተውናት እንደሆነ ሕዝቡን ታሳምጸዋለች ተባባሉም። በነጋውም በመንፈቀ ለሊት ተነሥተው ተነስተው ወደ ምኵራብ ገቡና ከዚያ መላእክት ሲወጡ ሲወርዱ በማረና ተነግሮ በማይፈጸም ምስጋና ሲያመሰግኑ አገኙ። ልዩ እግዚአብሔር ልዩ ኃያል ልዩ ሕይወት የማይሞት ድንግል ክብርት ከምትሆን ከመቤታችን የተወለደም፣ አቤቱ ይቅር በለን። ልዩ እግዚአብሔር ልዩ ኃያል ልዩ ሕይወት የማይሞት በወዳጆቹ አድሮ የሚኖር በትሑታን የሚመሰገን እያሉ ሲያመሰግኑ አገኙም። ደጃፎቿም ሁሉ እንደሚነድሳት ሆነው አገኙም። አይተውም አፍረው ወደኋላ ተመለሱም። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን፣ ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስጨረሰ ለልዑል እግዚአብሔር ክብር ምስጋና ይገባል፣ ለዘላለሙ አሜን።